ደግሞ በዚ፣ ይሄ ያስቀጣል በሕግም። ልጃቸውን እያሳደጉ ከአንቺ ጋር መቀጠል የሚችሉበት መንገድ ካለ እንደዚ አይነት ነገር እንኳን አይፈጠርም። የኔን ሕይወት ይህን ያክል ማመሰቃቀል፣ የኔን ሕይወት ይህን ያክል ማበላሸት ካሊብ ጋር ምንም አይነት ሪሌሽን እንደሌለው ነው የሚያሳየው። እዚህ ጋር ሰላም፣ ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ደህና ነኝ፣ እናንተ እንዴት ናችሁ በያላችሁበት ደህና ሆኖልኝ ያው ሰሞኑን ትንሽ ጠፋ ብዬባችኋለሁ። እየተፈጠረ ያለውን ነገር እያያችሁ ነው። ጥሩ ሁኔታ ላይ አይደለም ያለሁት። በውስጥም እያወራችሁ የነበረ ላልመለስኩላችሁ ምናምን በጣም ይቅርታ። መመለስ ስላልፈለግኩ ና አንዳንድ ነገሮችን ሳላስተካክል ማውራት ስላልፈለግኩ እንጂ እናንተ ንቂያችሁ ምናምን አይደለም ሳልመለስላችሁ የቀረሁት። ና በዚህ አጋጣሚ ስላሰባችሁልኝ፣ ስለተጨነቃችሁልኝ እጅግ በጣም አድርጌ ነው ማመሰግነው። ዛሬ ብዙ ባላወራ በጣም ደስ ይለኝ ነበር፣ ግን ለሁሉም ነገር ምላሽ መስጠት ስላለብኝ ነው የመጣሁት። ከካሌብም ጋር ከአብሰላም ጋር የተፈጠረ ያለውን ነገር አይታችኋል። ከመጀመሪያው ነገሮችን ለማስተካከል እየሞከርኩ ነበረ። በጣም ይሄ ነገር እንደሚመጣ ታውቆ ነበረ። ይሄ ነገር እንደሚፈጠር ፈርቼ ነበረ እና ይሄ ነገር እንዳይፈጠር ለማድረግ ሞክሬ ያለው በጣም እናንተ ያያችሁት ነገር ነው። ያው ሰይጣን አንዳንዴ ማላችን ሲገባ ብዙ ነገሮችን ነው የሚያበላሹ። አብስራ እንግዲህ እሷ እንዳሰበችው ነገሮች እየሄዱላት ነበረ። ያው እውነት ትዘገያለች እንጂ መውጣት አይቀርም፣ ምንም ቢሆን ተደብቃ አትቀርም። ያው ጊዜ ይፈልጋል፣ እውነት እንደ ውሸት አይፈጥርም እና ለዛ ነው ትንሽኛ ዘጌት ብለን የነበረ። ዛሬ ግን የሁሉንም ነገር እውነት ለማውጣት ነው እዚህ ድረስ የመጣሁት ምክንያቱም በጣም ታግሻታለሁ። በጣም ነገሮች እየሄዱበት ያሉት መንገዶች ናም በጣም ለመረዳት እየሞከርኩኝ ነበረ ምክንያቱም ቢያንስ እኔ ከሷ የተሻልኩኝ ለመገኘት ሞክር ያለው ካሌብ። በዛ መሀል ብዙ ያልሆኑ ስህተቶች ሰርቷል። በጣም በጣም ማይጠበቅ ከሱ ማልጠብቀውን ነገር አድርጓል። ቤተሰቦች በጣም አዝነዋል። በጣም ከፍቷቸዋል። በጣም አሳፍሬያቸዋለሁ እኔ እነሱ ማስደሰት ነበረ የምፈልገው። ሁሌም ለነሱ የደስታቸው ምንጭ መሆን እንጂ ያዘናቸው ምንጭ መሆን አልፈልግም ነበረ፣ ግን ያው ሁኗል። በእኔ አላዘኑም። እኔ የምፈልገው ያመጣሁት ነገር ስላልሆነ፣ በእኔ ስህተት የመጣ ነገር ስላልሆነ ቢያዝኑም በእኔ አይደለም የሚያዘኑት፣ በተፈጠረው ነገር ነው። ግን በዚህ አጋጣሚ ቤተሰቦችን ይቅርታ መጠየቅ እፈልጋለሁ። የምር በጣም በጣም ይቅርታ እንደ ስላደረግኳችሁ። ለዚህ ሁሉ ተጠያቂ ደግሞ ካሊብ ነው ምክንያቱም ለምን እሱ ጋር ፈረድሽ ምናምን እንዳትልኝ፣ አንደኛ ትልቅ ሰው ነው፣ ነገሮችን ማስተካከል በራሱ መንገድ ማራመድ የሚችል ሰው ነው። ገና ለገና ልጅ መጣ ምናምን ተብሎ እንደዚህ አይነት ነገር አይፈጠርም። ምክንያቱም ሳደርግ የነበረውን ነገር አይታችኋል። እኔ ከሱ ልጅ ጋር ምንም አይነት ችግር አልነበረብኝም። ከነ ልጁም ቢሆን ተቀብዩ አብሬ ለመሆን እየነገርኩት ከልጅ እናት ጋር መሆንና ከልጅ ጋር መሆን የፈልገው ወደ ድሮ ህይወቱ መመለስ ፈልገው ሊሆን ይችላል። እንዳልፈርድበት ደግሞ እያደረገኝ ያለው አንዳንድ ነገሮች ምንድን ነው? አንደኛ እኔ ምን እንደነካው አላቅም። የምር ምን እንዳስነካችሁም አላቅም። ሁለተኛ እንደዚህ አይኑን ጨፍኖ እየሄደ ያለ ለምን እንደሆነም አላቅም። እንዴት ነገሮች እኛ የታየን ነገር እሱን እንዳልታየው አላቅም። ምናልባት ልጅ የሚለው ነገር ምናምን ይረብሻ አላቃለሁ ግን ደግሞ በዚህ ልክ የሰው ልጅ ልጅ መውለድ እኮ ትልቅ ነገር ነው። ምንድን ነው ምንም እንደዚህ የሚያስኮን ነገር አይደለም። እና ቢያንስ ነገሮችን ቼክ ለማድረግ መሞከር ነበረበት፣ ከእኛ ጎን መሆን ነበረበት። እኔ እሱን አልጠላትም፣ ልጁንም አልጠላትም። እና ብቻ የተፈጠሩት ያሉት ነገሮች ጥሩ አይደሉም። አሁን ላይም በብዙ ነገሮች ተስፋ አልቆረጥኩ። ምክንያቱም ካሌብ እዚህ ጋር እኔን ጠልቶኝ ወይ ሌላ ነገር አይደለም ተሸውዶ ነው አውቃለሁ። ተሸውዶ ባደረጋቸው ነገሮች ቢያስከፋኝም ከልቡ አስቦት እንደማያደርገው ስለማውቅ ያነክሉስ መቀየም አልፈለግኩም ብናደድበትም ብቆጣውም ምን ብልም በሱ ተቀይ አይደለም እየሆነ ያለውን ነገር ስላልገባው ስላላወቀ ነው። ከዚህ በኋላ ሁሉም ነገር ይስተካከላል ብዬ ያስባለሁ። ከአሹም ካሹም ጋር ትንሽ ተጋጭተዋል። ያው አሹ በእኔ በኩል ሆኖ በእኔ ወገን ሆኖ እኔ ነው ትሪት እያደረገኛለሁ፣ እኔ ነው ለማገዝ እየሞከራለሁ። ምክንያቱም የአብስራ ውሸት ሁላችንም አይናችን ስር ያለ ነገር ነው፣ ለሱ ብቻ ነው ያልታየው በዛ በዛ ብቻ አሹም ጋር ትንሽ ጥሩ አይደሉም። በእኔም ቤት ከዚህ በፊት የለቀኩትን ቪዲዮ ታያችኋል። ያብሰራ ቤቴ ድረስ መጣ። ብቻ ለሆነ ነገር ለመፍጠር ሞክራለች እዛ መሀል ላይ። እኔ እንደዛ ሰው ላይ እጅ ማንሳትም አልፈልግም። ሴት እህቶች እንደዚህ ማድረግ አይነት ሰው አይደለም። ግን የሆነ ሰው ክብራችሁን በጣም አልፎ ሲመጣ ትናደዳላችሁ። ተናድጅ ያደረኩት ነገር ነው። ብዙ የተቀየማችን ሰዎች ልትኖሩ ስለምችሉ በዚህ አጋጣሚ ይቅርታ አስቤበት፣ ወይ ይሄ አይኔ ማንነቱን አይደለም። በጣም ተናድጃለሁ። አንደኛ ያደረገችው ነገር ሳያንስ ቤቴ ድረስ መጣ፣ ስታረግ የነበረውን ነገር አይታቸዋል። ስለዚህ የሰው ልጅ በጸባይ በንግግር ካልገባው ያለው አማራጭ የምጨርሱ አማራጭ ማሳየት ነው ልኩእና እኔ ደግሞ እዚህ ጋ ማንንም ፈርቼ ማንንም እንትን ብዬ አይደለም የቆምኩት። ምክንያቱም እኔ የሚፈራ ቤተሰብም አላሳደገኝም። ያደግኩበት አካባቢም ሰው የሚፈራ አካባቢ አይደለም። ያለው ሰው አከብራለሁ፣ ሰው በጣም ትሪት አደርጋለሁ። ከዛ አልፎ ከመጣ ግን በክብር የሚደራደርበት አካባቢ አላደግኩም፣ ሁላችሁም ታውቃላችሁና፣ ስለዚህ ክብር ደግሞ ከምንም በላይ በጣም የሚያስከብራችሁ ነገር ነው። በጣም ማለት ባለባበስ እንኳ የሚለካበት ሁኔታ ላይ የደረስንበት ሀገር ላይ ክብርን ካላስከበር ሁሉም እየመጣ ነው አፉ የሚከፍተውና፣ እሷ ደግሞ ዛሬ መጣ እኔ ላይ ያንን ነገር አድርጋ እንደዛ ዋሽታ ደግሞ አፏ መክፈት አልነበረባትም። ስለዚህ ባደረግኩት ነገር አልቆጭም። በዚህ አጋጣሚ የምሬ ነው ማለት ትክክል ባላደርግም አልቆጭም። ለራሴ ለክብሬ ስል ያደረግኩት። ምክንያቱም ካሌብ እዚህ ጋ ቤተሰቦችን ክብር አዋርዷል፣ እኔ ራሴ ቤተሰቦችን ክብር አዋርጃለሁ። ያ ሁሉ አልፎ ደግሞ ምንም አላቃት ሴት ደግሞ መጣ ክብሬ እንድታዋርድ እድል መስጠት የለብኝም እና ብቻ የተፈጠረ ነገር ተፈጥሯል። የተቀየማችሁን ሰዎች ካላችሁ በዚህ አጋጣሚ ሶሪ ማለት እፈልጋለሁ። ካሌብም ወደ ራሱ ወደ ቀልቡ ተመልሶ ሁሉ ነገር እውነታውን አውቆ ወደ ራሱ ብቻ ወደ ቀልቡ እንዲመን አሁን ወደ እኔ እንዲመለስም ምናምን አልፈልግም። ምክንያቱም ሁሉም ነገር አልቋል። ሁሉም ነገር ጨርሰናል። ግን ቢያንስ ሌላው ቢቀር ባሳለፍን ጊዜ እንትን ስለምል እንዲጎዳ አልፈልግም። እውነቱን አውቆ ወደ ራሱ እንዲመለስ ነው የምፈልገው። ልጁ የካሌብ አይደለም። ሁላችንም የምናውቀው ነው ማለት እዚህ ጋር እርግጠኛ ሆኜ መናገር አልችልም፣ ግን ልጅቱ እየዋሸች ነው። በጣም ብዙ ውሸት ዋሽታ ነው እዚህ የደረሰችው። አሁንም እየዋሸች ነው። እኔና እሱን ለመለያየት የተጠቀመችበት መንገድ ነበረ፣ ተሳክቶላታል። አሁንም ግን ቢሆን ብንለያየም፣ እኔና እሱ እንዲጎዳ አልፈልግም። የባለፈው ቪዲዮ ላይም ሳውራ ሰምታችሁኛል። እኔ እዚህ ጋር ትክክለኛ መረጃ ሳልይዝ ማውራት ስላልፈለግኩ ነበረ ዝም ብዬ ነበረ በድብቅ ሁሉም ሳያውቅ ካሌብ ማያውቅም ማንም ሳያውቅም ነበር ዲኤንኤ ልጁን እያስመረመርን ነበረ። በአስቸኳይ ውጤቱ እንዲመጣ ለማድረግ እየሞከርኩኝ ነው። ስለዚህ ውጤቱ ከመጣ በኋላ ሁሉ ነገር ካወቅኩ በኋላ ነው መናገር የፈለግኩ። ምክንያቱም ውጤቱ ምን እንደሆነ አናውቅም። እዚህ ጋ እኔ እርግጠኛ ሁኝ የተናገርኩት ከዚህ በፊት ዋሽታ ስለነበረ አሁን አሁንም ውሸት ሊሆን ይችላል ብዬ ስላሰብኩና ካሌብን ለማጥመድ እንደ የተጠቀመችበት መንገድ ነው ብዬ ስላሰብኩኝ ነው እውነትም ሊሆን ይችላል። ስለዚህ ክፉ መናገር አያስፈልግም ብዬ አስቤ ነበረ። ግን ደግሞ ሁኔታዋን አይታችኋል። እንግዲህ ስለ ዴኒ ሳውራ ዘላ ነው እንደ እብድ ያደረጋት። የሆነ ውሸት ያለበት ሰው ነው እንደዚያ የሚያደርገው። ምንም ከሌለባት እንኳን አይደለም ዴኒ ምንም ባስደርግ ምንም አይገርማትም ነበር። ምንም ሊመስላትም አይገባም። ስለዚህ ባለው ነገር ብቻ ዴኒዎን አስመረመርናል። ዛሬ የዴኒ ውጤት ይመጣል። ምን እንደሆነ አብረን ነው የምናየው፣ አናውቅም ሁላችንም። ግን ደግሞ የሚጠበቅ ነገር ነው ከዘጠና ፐርሰንት በላይ እንደማይሆን እርግጠኛ ነኝ እና ዛሬ እዚህ የመጣሁት የዲኤንኤውን ውጤት ሁላችንም እኔም አላየውም አብረ እንድናየው አሹ ይዞት እየመጣ ነው። አሹ እዚህ ጋር በጣም በብዙ ነገር ነው ያገዘኝ። በጣም ይሄ ውጤት ቶሎ እንዲመጣ በጣም ብዙ ሰዎች አናግሮልኛል። በጣም በብዙ ነገር አግዞኛለን። አሹዬ በጣም ቴንኪዩ። ይሄ ውጤት ምንም ይሁን ምን ቢያንስ እኛ አቅማችን ሞክረናል። ካሌብም ከሆነም በደስታ እንዲኖር ድሉ እንሰጠዋለን። ካልሆነም ከዚህ ህይወት በጊዜ እንዲወጣና ወደ ራሱ መስመር እንዲመለስ ለማድረግ ነው እየሞከርን ያለ ነው። እኛ ምንም አያገባንም እናውቃለን። ምናገባችሁ ምትሉ ሰዎች ትኖራላችሁ። ከካሊብ ጋር ያለች ነገር ጨርሰሻል፣ አንቺ ምን አስጨነቀሽ ምትሉ ሰዎች ትኖራላችሁ። ምንም ቢሆን አብሬ ጊዜ አሳልፍኩ ሰው ነው እና እንዲጎዳ አልፈልግም። ስለዚህ ሁሉም ነገር አስተካክዬ ጨርሼ አንዴ፣ ውጤቱንም ስላዘዝነው ውጤቱን አብረን አይተን የሚሆነውን አብረን ያለን ማለት ነው። ትንሽሹን ጠብቀውና ውጤቱን ይዞት ይመጣል። የሚሆነውን እግዚአብሔር

በምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት የለህም፣ ከቦታው ካየሁ ከፍታ ውለሃል። ሰላም በላቸው ቤተሰቦች ሰላም ሰላም፣ ውድና የተከበራችሁ የእኛ ቤተሰቦች፣ ሄዱ ቤተሰቦች እንዴት ናችሁ? ደህና ናቸው። በጣም ደህና እንግዲህ ምንም ምን ወደዚህ እያለን ብቻ ተመስገን ነው። ለሁሉም ነገር ተመስገን እያለን እንግዲህ ወደፊት ነው የምንቀጥለው ማለት ነው። እናንተ ያው ስለምታበረታቱን አስባችሁ፣ ያው ለምታረጉልን፣ ስለምትሉን በጣም እናመሰግናለን። ያው ከጎናችን ስላላችሁ ቤተሰብ ማለት እንደዚህ በጣም እና ደግሞ ያው ሰሞኑ እያሳለፍን ያለውን ነገር ሁሉንም ስለሚያዩት በጣም እየተጨነቁ ያሉ አሉ፣ በውስጥም አንዳንድ ምክሮችም እየመከሩ ያሉ አሉት። እና ያው ትናንትናም የተለቀቀው ቪዲዮ ታለ አንተ ካሊብ ጋብቻ ብዙ ጥሩ ነገሮች እየተፈጠሩ አይደለም። ካሊብ እየሆነ ያለው ነገር አይ ካሊብ ስሜት አይሆንም። አይነሱ ቁጭ ብሎ ላለማየት እየሞከረ አይነት የሚመስል ሰው ነው። እኔ ከሱ ይሄን ባህሪ አላውቀው ማለት ምን እንደነካው አላውቅም። እኔ ስልሽ እሷ ከመጣሽ በኋላ በጣም ይካሌ ብለው እንደ እኔ ጋር እንደዚህ ይሆናል በጭራሽ አስቤም አላውቅ። ስልሽ እኔ ታይም እንደዚህ ይሆናል እኮ። አዎ፣ ጭራሽ ያው ኤዱም ጋር እኔም ጋር መቼም ያው በፊትም ታውቂያለሽ አንቺ ጋር ለመሆን ያረገው ጥረት ከዛም አንጻር ሳይሆን እንደዛ ከዛ አንጻር ስታየው አሁን ላይ እያደረገ ያለው ነገር በጣም እየተቀየረብኝ ነው። ያው ብቻ ለሁሉም ነገር እግዚአብሔር መፍትሄ አለው ብለን እናስባለን። ሁሉም ነገር ቢያበቃም ከኔ ጋር ያለው ነገር ብንጨርስም ምንም ቢሆን ጓደኛችን ነው። ጥለን አንጥለውም። ና ያለበትን ችግር አይተን እሱን ለመርዳት እየሞከርን ነው። ሴንን አያውቅም። እሱ ግን እንደገና እኛን እያስቀየመ ነው። ጭራሽ ግን እኛ ብቻ በዚህም በዛም ብሎ ያው እንግዲህ ፈጣሪ ያለው ነው የሚሆነው። እና ይሄ ደግሞ ያው ለረጅም ጊዜ ነው ስንጠብቅ የነበረው በጣም ይሄንን ወረቀት ባይዘው ወይ ዛሬ እጃችን እንዲገባ በጣም ብዙ ዋጋ ከፍለናል። በጣም ብዙ ሰው በጣም ታውቃላችሁ፣ ማለት ከወጪ አንጻር በጣም በብዙ ብር ነው እንትን ነው። አዎ፣ ከዛ ደግሞ በጣም ባስቸኳይ እንዲመጣ ብዙ ብዙ ነገሮች አይደሉም፣ ናስ ሰው በሰው ምናምን በትውውቅ ነው። እና ከአሹ የበዛ አጋጣሚ በጣም ነው ያገዘኝ። በጣም ብዙ ሰው እያናገረ ጊዜው በጣም ሰዓት እና ያው ግዴታ ነው። ያው ያንቺም ነገር የኔም ነገር ያው ያቡ ግዴታ ስላለበት ሁሉንም ነገር ለማስተካከል እውነተኛውን ነገር ለማጣራት ብዙ ደክመናል። አሁ እንግዲህ እኔ ምንም አላስቻለኝም እና ውጤቱን ከፍቼ አያቸዋለሁ። አብረን ነው ምን አልተባባለ ነው። ያው አልቻልኩም እና ብቻ ያው አይታችሁ እናንተ የምፈርዱት ይሆናል ማለት ነው። ቤተሰብ ያው እስካሁን እኔ ና ሄዱ ብዙ ነገር ይህን ውጤት ውጤት እንትን ለማድረግ ብዙ ነገር ያስፈልጋል። ከልጁም ከካሌብ እና እሱ አብረን ነው ተጋግዘን እንደምንም ብለን እስካሁን ያው ቪዲዮ ስንሰራ እኛ በውስጡ አንዳንድ ስራዎችን እየሰራን ነገሮችን ለማስተካከል ብዙ እየጣር ነበር። ያው እግዚአብሔር ይመስገን እንግዲህ እዚህ ደርሰናል። አሁና በነዚህ ሁሉ መሀል ደግሞ የነበሩ ጭቅጭቆች ምናምን ብቻ ጥሩ አልነበረም በጣም ከባድ ጊዜ ነው ያሳለፍኩት ቤተሰብ አለኝ እኔ ደግሞ ቤተሰቦች ያው እያሳለፉ ያሉትን ጊዜ ታውቃለህ አሁን ላይ በጣም ከፍቷቸዋል ና እንደዛም ሆኖ ለሱ ነገሮች ለማስተካከል በመሞክር ሰዓት ቤተሰቦቼ ጋር ጥሩ ሁኔታ ላይ አይደለም ያለሁት ምክንያቱም አንዴ ያለቀለት ነገር ላይ ራሽን አታስገቢ ሱ ለአንቺ ሳያስብልሽ አንቺ ለሱ እንደዚህ የምትኙ ምናምን እያሉኝ ነበር ና ምንም ቢሆን ጓደኛ ጓደኛ ነው። ያሳለፍኩ ጊዜ አለ እና እሱ ደግሞ ይሄን ነገር እያደረገ ያለው አውቆ እንዳልሆነ በቃ ልቤ እነግረኛለሁ ስልሽ፣ እኔም አንዳንዴ ያው ካሌብን ስንረዳው ያው በጣም በቃ የሆነ ተሸውዶ ነው ወይ ደግሞ የሆነ ነካው ነገር አለ ብዬ ነው እንጂ የማስበው በዚህ ልክ የሰው ልጅ ዓይኑን አይጨፍንም። እና ያስከተኛበት ደግሞ ለመቀስቀስ እኛ መሞከር አለብን። እሷ እሱ ምንም አያውቅም ብላ እንዳሻጉል ተጫወተችበት ብለን ዝም አንልም። ያ ብስራ ይሄን ቪዲዮ ታየዋለሽ ለምንድነው ያስመረመርሽ? ብላ እንግዲህ የሆነችውን ቤት አይታ እንደዛ እንደ እርድ ነው ያደረጋት። ስለዚህ የሆነ ችግር ስላለብሽ ነው ይሄን ነገር ያልሽው። እኔ ሲጀምር ዴኒ መመርመር ስላለበት ሁላችሁም ማወቅ ስላለባችሁ እሱም ማመን ስላለበት እንጂ ሁሉም ነገሮች ውሸት እንደሆነ ከ90% በላይ ቅድም ተናግሬያለሁ። በጣም እርግጠኛ ነኝ። ግን ደግሞ አይታወቅም። ያሳለፈችው ህይወት እውነት ሊሆን ይችላል። እኛም ያው ብዙ ነገር ስለነገረችው ሊሆን ይችላል። ካሌብም ደግሞ በስተመጨረሻው ከእሷ ጋር ብዙ ነገር አሳልፍ ያለው ስለነበረ አመነ። እሱም ስለአመነ ትንሽ ፐርሰንታችን ጥርጣሬ ቢኖረውም ሁሉንም ነገር አእምሯችን እንዲያርፍ ዴኒ መመርመር ስለነበረበት ያን ነገር ያደረግ ነው። ማለት ቤተሰቦቻችንም ያው ዴኒ ይመርመር እያሉ ነበር። እኛም ግን ቀድመን ቀድመን ቀድመን ገና እንደመጣች አካባቢ ነው ይህን ነገር የጀመር ነው እኛ እና የዲኤንኤ ውጤት ምንድን ነው? ምንድን ነው? ምን ስታየው ምን ይመስላችኋል? ቤት ምንድን ነው? ሰርፕራይዝ አታርገ ነው፣ እባክህን። ማለት እኔ አሁን እዚህ ጋር ምንም ቢሆን ምን ችግር የለብኝም ለመቀበል ለመቀበል ምንም ችግር፣ ምክንያቱም እዚህ ጋር ቢሆን ለካሌብ በጣም ደስ የሚለኝ፣ ካሌብ በዚህ እድሜው ልጅ ቢኖረው የራሱ የሚኖርለት ነገር ቢኖረው በጣም ደስ የሚል እኮ በወጣትነት ልጅ ያስፈልጋልና በጣም ደስ ይለኛል። እሷ የሄደችበት መንገድ ነው ትክክል ያለው ነው እንጂ ያው በግልጽ ቁጭ ብሎ እንደምንነጋገር ነጋግሮ ሁሉ ነገር በእንደዚህ አይነት መንገድ ካሜራ እያዙ እየዞሩ በመጣላት ይመጣ ነገር አለ። ካልሆነም ደግሞ በጊዜ ወደ ራሱ ወደ ቀልቡ እንዲመለስ እና እሷም ደግሞ በዚሁ ያስቀጣል። በህግም ልጅ ያልሆነ ሰው ልጅ ነው ብሎ በማምጣትም እኛ መክሰስ እንችላለን። ይሄን ቪዲዮ ስለምታዩ ነው ይሄንም ማወራውና ሁላችንም በሰላም እንድንጨርስ ዲኤንኤው ነው። በጣም አስፈላጊ ስለሆነ ውጤቱ ግን አክሽ ይዟል ነገር እያለ ነው። ምን እንደሆነ ማናቅም ችግርን ማረተው እና ደግሞ ያው ይሄ ዲኤንኤ ለኤዱ ብቻ ሳይሆን ለእኔም ማለት፣ ለሁላችንም እሷ እያረገች ያለችውን ነገር እንትን ለማለት ያው፣ እርግጠኛ ለመሆን ለእኔም በጣም አስፈላጊ ነው። ያው የእኔም ችግር እንደ ችግር ሆኖ ግን ያው ሞሪ እና ኤዱ ተረዳሽኝ ሽምግልና ልካ ምናምን በስተ መጨረሻ እንደዚህ ስለሆነ ነው እንጂ ያው እኔም ያለሁበት ነገር ትንሽ ጥሩ አይደለም ማለት ነው። ያው ግን አሁን እንግዲህ ውጤቱን እኔው ና ውጤቱን አንቺ ብታዩ አይተሽው፣ እሺ ግን እኔ እምልሽ ነው ቢባል አሁን ምን አይነት ፊልም የሚሰማ አይነት ስሜት አይሰማኝም። በቃ እንደውም ይቅርታ መጠየቅ ካለብኝ ይቅርታ ጠይቃታለሁ። የእሱ ልጅ ቢሆን ማለት ነው። ምክንያቱም አይደለም ብለን በጣም ብዙ ፊት ነስተናታል፣ ብዙ ነገር አድርገናታል። የሄደች የመጣችበት መንገድ ልታደርግ የሞከረች ነገር ትክክል አይደለም እንጂ፣ ልጁ ይዛ የተሰቃየች እንደ ሴት ከባድ ጊዜ አሳልፋ ላይ ቢሆን ስለሚችል ይቅርታ ማለት ካለ እኔም ደግሞ ልጁም የእሷ ከሆነ የእነሱ ከሆነ ያው እንግዲህ አብረው ልጃቸውን እያሳደጉ ከአንቺ ጋር መቀጠል የሚችሉበት መንገድ ካለ እንደዚ አይነት ነገር እንኳን አይፈጠርም። ይሄ በቃ እሱ የራሱን ህይወት ከልጁ ጋር ለነገሩ የመረጠውን የመረጠውን ህይወት እሱ የመረጠ እንዲኖር እድሉ እንሰጠዋለን። ስለዚህ በቃ ውጤቱን ይኸውልህ እና በየት ይህ ሁሉንም ማነበው ለሱናም የደማቸው ነው የት ጋር ነው ታዲያ ሪዛልቱ? ሆስፒታሉን ስማሳየት ስለማንችል ወደ እናንተ እንትን ማለት አንችልም። ለዛ ነው እሺ። ቀኑም ተመሳሳይ ነው ጠብቀሽ ነበር። የምር ነው ጠብቀሽ ነበር። እኔ ያው ግን ነው ብዬሽ ነበር። ሄዶ ማለት ያው የጠረጠርኩት ነገር ከሁኔታዋም አንጻር ሳየው ባለፈውም ደግሞ ዴኒ ያስመረምራለው ስትያት ያ እኮ የ አልጠበኩም አይ ምን ማልቀስ አልፈልግም። እዚህ ጋር ደስ ብሎኛል ግን ና፣ ማን የሰው ልጅ ለምን በዚህ ልክ ሰው ክፋት እንዴት ይሰራል? ማለት ምን ምን ተፈልጎ ነው? እኔ የተረዳሁት ነገር አይ ቲንክ ያው ብዙ ነገር አሳልፈዋል አሳልፈዋልና፣ እሱን ነገር በቁጭት መሰለኝ እንደዚህ ልታደርግ የቻለች። ምንም በሌለ ነገር በውሸት የኔን ህይወት ይሄን ያክል ማመሰቃቀል፣ የኔን ህይወት ይሄን ያክል ማበላሸት ምንም በሌለ ነገር ላይ ይህን ያክል ዋጋ መክፈል አልነበረብኝም እና ባይሆን ደስ ይለኝ ነበረ የምር ግን ካሌብ ሲሰማ ምን እንደሚል ማወቅ ነው የምፈልገው ግራ ገብቶኛል የምር ጠብቄያለሁ በእርግጥ እንደዚህ ሊሆን እንደሚችል እኮ ነው ግን የሆነ ታይም ላይ አልጠበኩም ነበር ከዛ ድጋሚ ያው ሁኔታዋን እያየው እንግዲህ ቤተሰቦቼ እኔ ጠብቄ ነበረ እናንተ በጣም ብዙ ሰዴ ያስምርምር እያላችሁ ነበረ ውጤት እንደሚያሳየው እንግዲህ ናሙና ከካሊብ በጸጉር ነበር የወሰድ ነው፣ ከህፃኑ በጥርስ ብሩሹ በኩል ነበር እንግዲህ ብዙ ተጋድሎ አድርጎ ነው ናሙና አግኝተን ለመላክ እንትን ያለውና፣ ከካሊብ ጋር ምንም አይነት ሪሌሽን እንደሌለው ነው የሚያሳየው። እዚህ ጋር የሆስፒታሉ ስም መታየት ስለሌለበት ነው ለእናንተ ምንም ነገር አናሳያችሁ። እና ብቻ ካሊብ ነገር ሲያየው ምን እንደሚሰማው አላውቅም። ምንም በእውነት በሌለበት አይኑን ጨፍኖ እንደዛ እኔን ዋጋ ማስከፈል አልነበረበትም። ሁሉም ነገር እንደዚህ ባጭሩ እንዲያልቅ ባደርግ በጣም ደስ ይለኝ ነበር። ግን የኔ እና ያሱ ነገር ቢያልቅም ቢያንስ እውነታው ማወቃችን በጣም ያ እንግዲህ ያው ይሄን ቪዲዮ ምን እንደምትል ማየት እፈልጋለሁ። በጣም ምንም ማፍ ያላትም አይመስለኝም። ምን ምን አይነት ነገር ቢያሳልፉ ነው እንደዚህ ልሰራ ይቻለች ማለት፣ መንገድ ላይ እየመጣሁ እያሰብኩት ነበር። ብቻ እኔ እያወራሁ ነው የመጣሁት እና እንግዲህ ቤተሰቦቼ ውጭ ያለውን ነገር አይታችኋል። ቀጣይ ደግሞ ምን እንደሚፈጠር አናውቅም። እግዚአብሔር ብቻ ነው የሚያውቀው። ነገሮችን ለማስተካከል እየሞከርን ነው። እኔ ከዚህ በላይ እዚህ መቆየትም አልፈልግም። የምር እዚህ ጉዳይ ውስጥ ብዙ መቆየት ስለማልፈልግ ይህንን ወረቀት ለካሌብ ሰጠን። እሱ ጉዳዩ እንዲጨርስ እድል እንሰጧለን ማለት ነው ወደ ካሌብ